ትሽለስሽ አው ላናገር ፈልጌ ነበር፣ ይቻላል? ምንድን ነበር ባለሱቁ አንተ ነህ? ሄደህ አሁን ኔ ባለሱ ደግሞ ምንድን ነው እራስሽን ደብቀሽ አ አይ፣ ዝንብዬ ነው። ዝንብዬ ማለት እንደዚህ እንደዚህ አይነት አለባበስ ለአንቺ ቢሆን ጥሩ ስሜት ይሰጥሻል። የመጣሁበትን ልንገርህ ወይስ በጥያቄ እያናዘዝከኝ? እርግብ እንግዲህ ቦርሳዋ ልትፈልግ ወደ ሱቁ ምረት አለሽ ማለት ነው ሄዳ እሱ ባለ ሱቁን ልጅታ ናግረዋለች። ሰላም ወንድሜ ሰላም ከተባባሉ በኋላ ይሄ ሱቁ ያንተ ነው እንዴ ብላ ትለዋለች። እናም አዎ እኔ ነኝ ባለ ሱቁ ብሎ እሱም ይመልስላታል። ደግሞ ራስሽን ለምንድን ነው እንደዚህ እየሸፋፈንሽው ብሎ ይጠይቃታል። አይ ዝም ብዬ ነው ብላ ትመልስለዋለች። እንዲህ ዝምብዬ ነው ማለት። እንደዚህ አይነት አለባበስ ለአንቺ ጥሩ የሚሰጥሽ ይመስልሻል ብሎ ባለ ሱቁም ይጠይቃታል። የመጣሁበትን ልንገር ወይስ በጥያቄ እያናዘዝገኝ በዚህ ውድድር ብላ እርግብን ትለዋለች። ባለ ሱቁም እሺ ምንድን ነው እየፈለግሽው ብሎ ይጠይቃታል። እርግጠኛ ነህ አንተ ግን ባለ ሱቁ ብላ ትለዋለች። እንዲህ የንግድ ፍቃዴን አውጥቼ ላሳይሽ እንዴ አዎ ባለሱቁ የምንፈልገሽ ነው ብሎ ይጠይቃታል። ሁለት ቀን በተከታታይ ቀናት መተን አጣነ እኮ ብላ ትጠይቀዋለች። እሱም አዎ አገር ቤት ሰው ሞቶ ሄጄ ነበር ብሎ ይመልስላታል። አዎ ደውለን ለጎ አንተም እንደዛ ነው ያልከን ብላ እርግብም ትመልስለታለች። ይቅርታ ግን አንቺን አላወቅሽም ብሎ ይጠይቃታል። ማለቴ የሆነ ልጅ እዚህ መጥቶ ቦርሳ አስቀምጦ ነበር ብላ ትጠይቀዋለች። መቼ ዛሬ ብሎ ይመልስላታል። አይ ዛሬ አይደለም ከሁለት ቀን ከሶስት ቀን በፊት ብላ ትለዋለች። ምን አይነት ቦርሳ ብሎ እሱም ይጠይቃታል። የሴት ቦርሳ ነው ብላ ትጠ- ትመልስለታለች። ልጁም እሱንማ ያስቀመጠው ልጅ ዛሬ ጠዋት መጥቶ ወስዶታል ብሎ ይመልስላታል። ምን እውነትህን ነው ብላ ትደነግጣለች። ልጁም ምኖን ነው ምን ነው ደነገጥሽ? ብሎ ይጠይቃታል። አይ ደነገጥኩኝ እንዴ ብላ ትለዋለች። እንዴ በጣም ደንግጠሻል፣ ምን ሆነሻል? ብሎ ይጠይቃታል። አይ ቦርሳው እኮ የኔ ነው፣ ወይኔ እርግብ፣ እሱም ተጫወተብኝ ማለት ነው ብላ ትለዋለች። ልጁም እንዴ ይቅርታ ግን ምን እያወራሽ እንደሆነ አልገባኝም፣ ብሎ ልጁ ይጠይቃታል። አይ አይገባህ ነው የሚሻል ዘሪሁን የት ነ፣ ብላ ለራሷ ታወራለች። ልጁም እንዴ ልጅቷ ያማታል እንዴ ጤነኛ አይደለችም እንዴ፣ ብሎ ይደነጋገራል። እንግዲህ ባለሱቁ ሄዳ ብትጠይቀው ዘሪሁን ሻንጣውን ይዞ ሄዶ አቅፎ የእሷን ጠረን እያሸተተ ይገኛል ማለት ነው። ዘሪሁን ሻንጣ ወስዶታል። ውስጡ ያለውን ወርቅ ከብቶ ማላየው ማለት ነው። እና እንግዲህ እርግብ ወይ አንተም ዘራህልኝ አንተም ሰራህልኝ እያለች እንግዲህ አብዳ፣ እሳት ለብሳ፣ እሳት ጎርሳ ከሱቁ ወጣ ጥላው ሄዳለች ማለት ነው። ባለ ሱቁም እየለፈለፈ ሰላም፣ ሰላም ውድ የቻና ላይ ቤተሰቦች ተከታታዮች፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ሰላም ነው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ለዩቱብ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል መቶ አንድ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እስካሁንም ለምለቅቃቸው ቪዲዮዎች ከጎን የሆናችሁ ለምታበረታቱኝ ከልብ ነው ምስጋናዬ። እናም እንግዲህ ተምቹ ሻንጣውን ከሱቅ ይዞ ወጥቶ አቅፎት ድንጋይ ላይ ቁጭ ብሎ እያለ እያገላበጠ እያሸተተ ፈገግ ባለ መንፈስ እንግዲህ ደስተኛ ሆኗል ማለት ነው። ከዛም አሲር ይመጣና ክትክት ብሎ እየስቅበታል። እረ አሲር! የአሲር ሳቅ አላሳቃችሁም? እንዴት እንደሳቀ እንዴት እንደሳቀ ተምቹ ተናደደበት። አንተ ምን አባ ነው የሚያስቅህ? እያለ አሲርን ተምቹ ይሰድበዋል። መጨረሻ የሴት ቦርሳ ይዞ መቀመጥ ሆነ ብሎ አሲርም ይስቅበታል። ተምቹ ግን ብታርፍ ይሻልሃል ብሎ ተምቹ አሲርን ብታርፍ ይሻልሃል ብሎ ይለዋል። አሲርም እንዴ እኔ እያለሁማ እንደዚህ ስትጨልል ዝም ብዬ አላይህም ብሎ ይለዋል ጆሮ ብሎ ይጮህበታል። እንዴ ጭራሽ እያስጮኸ ጀመር ብሎ አሲርም ይመልስለታል። ረ በለው በቃ በቃ አሁንማ ድማ እጅ እና እግርህን ጥፍር አድርጌ አስሬ ወደ ሰበን ነው ይዤ የሚሄደው ብሎ አሲርም ያሾፍበታል። እንዲህ ረተው በኪድዬ ተወኝ፣ እኔ ለራሴ በጣም ደብሮኛል ብሎ ተም አሲረን ይጠይቀዋል። ወይ ግን ተምቹ ይሄ የምን ቦርሳ ነው ብሎ ይጠይቀዋል። ተምቹም ምን አገባህ ብሎ ይመልስለታል። ወይ መስረቅ ጀመርክ እንዴ ብሎ አሴርም ተምቹን ይጠይቀዋል። ባክህን አልሰረቁም ብሎ ይመልስለታል። እና ከዲያ ይሄ የምን ቦርሳ ነው ብሎ አሴርም ይጠይቀዋል። በቃ እስኪ ዝም ብለህ እረፍ ብሎ ተምቹም ለአሴር ይመልስለታል። አሴርም ብድግልና ቦርሳውን ለመዳበስ ይሞክራል። እሱም ተምሹም እባክን ጆሮ ተው ተወኝ ብይሃለሁ ብሎ ይናደዳል። አሲርም ይህንን ወይ ምን ሆነሃል ብሎ ተምቹን ይጠይቀዋል። ይህንን ቦርሳ ማየት አትችልም ብሎ ተምቹም ይቆጠዋል። እንዲህ ምን ችግር አለው፣ ይሄን ኮ ሶፍት እና ሞዴስ ነው የሚኖርበት፣ ሌላ ነገር ምንም አይኖርበትም ብሎ ይጠይቀዋል። ተምሹም ቦርሳውን ቅፍ አርግቶ ይዞ ይህ ቦርሳ ማስታወሻ ነው ብሎ ይመልስለታል። አሲርም የምን ማስታወሻ ብሎ ይመልስለታል። ቦርሳው የርግብ ነው ብሎ ተምቹም ይመልስለታል። አሲርም ታከ ብሎ ይስቅና ጭራሹኑ ብለ ብለ ከምትወዳ ሴት መስር ጀመርክ ብሎ አሲርም ለተምቹ ይለዋል። ባክነር ሰረኳትም ብሎ ተምቹም ይመልስለታል። እና ካዲያ ምን እያደረክ ነው ብሎ አሲርም ይመልስለታል። ከዚህ በኋላ አጠገቤ እንዳደርስ ብላ አለችኝ ብሎ ይለዋል። አሲርም ምንሆና ብሎ ይመልስለታል። ከአሜሪካን እንዳልመጣው ስነግራት ከዚህ በኋላ አጠገቤ እንዳደርስ ብላ አበረረችኝ ብሎ ይመልስለታል። እና ካዲያ ቦርሰዋን መንጭፈህ ነው ብሎ አሲርም ይጠይቀዋል። ረባክን ቦርሳውን አስቀምጥ ብላ ሳታይ ነበረ። ከዛ አሁን ሄጂ ያመጣሁት ብሎ ተምሹም ለአሲር ይመልስለታል። እና ካዲያ አሁን እርግብ የት ሄዳ ነው ብሎ አሲርን ይጠይቀዋል። እኔ እንጃ እኔ አራቅም ብቻ ግን የእሷ ጠረን ቦርሳዋ ላይ ስላለበት ወደድኩት ብሎ ይለዋል። እንዲህ ተምቹ፣ እኔ ግን ሁኔታ ምንም ነገር እያማረኝ አይደለም ብሎ አሲርም ይጠይቀዋል። ምኑን ኩኝ ብሎ ተምቹም ይመልስለታል። በዚህ ሁናቴማ መጨለል አይቀርም ብሎ አሲርም ተምቹን ይለዋል። በልበና አሁን ተነስና እንሄድ፣ አሁንማ ጸበ ልዤ ካሪርኩና ካላገዝኩ ላጣ ነው ብሎ አሲርም ተምቹን ይዞት ይሄዳል ማለት ነው። ተብጆ ቦርሳውን ይዞ አንቆት እየዞረ ነው ማለት ነው። እናም እንግዲህ ሀኒ ለሜላት ቡና አፍልታላት ትሰጣታለች። እናም ሀኒ ቆጆ ቡና ነው ማየጠጪ ብላ ሜላትን ትላታለች። ደግሞ ሳነግርሽ ባዩሽኮ መታ ነበር ብላ ሜላትም ለሀኒ ትነግራታለች። ሀኒ ምን ልታረግ ብላ ትበልስላታለች። እርግብን አግኝቻት ነበር ያለች ብላ ትላታለች። ሃኒም ምን እንዴት ብላ ትላታለች። በእንጃ በዛ ላይ ደግሞ ባዮሽ ብታይ በጣም ታማለች ብላ ሜላትም ለሀኔ ትላታለች። ሃኒም ምን ሆና ብላ ትጠይቃታለች። ጭንቅላቷ ከጀርባዋ በኩል ተሰንጥቆልሻል ብላ ሜላትም ለሀኔ ትላታለች። ሃኒም እንዴት ማለት ብላ ትጠይቃታለች። እርግብን አግኝቻት ወርቁን ለሜላት እንመልስ ብላ ትደበደበችኝ አለች ብላ ሜላትም ለሀኔ ትላታለች። ሀኔም አያይ አይመስለኝም ሆን ብላ ልትሸውድሽ ነው ብላ ሀኔም ለሜላት ትላታለች። ሜላትም አይ ሀኔዬ ልትሸውደኝ እንኳን አይመስለኝም ብላ ትላታለች። ሀኔም እንዴት እርግጠኛ ሆንሽ ብላ ትጠይቃታለች። ውስሉን እኮ አይቼዋለሁ ፤ በጣም ተቆርጣለች በዚህ ላይ ደግሞ አልታከመችም ብላ ሜላትም ለሀኔ ትላታለች ፤ እማዬ አይነትሽን ነው ብላ አኔም ትላታለች ፤ ወይ ሳያት በጣም ነው ያሳዘነችኝ ብላ ሜላትም ለሀኔ ትላታለች ፤ እማዬ ግን ይሄን ሁሉ ነገር አድርጋሽ እንዴት ነው የምታሳዝንሽ ብላ ትላታለች። አኔም እኔ የባለው ያለፈ ህይወቴን የምረሳ ሰው አይደለሁም ብላ ትላታለች። አኔም እና ባትረፊስ ብላ ትመልስላታለች። ባዮሽ እኮ በጣም የምታሳዝን ምስኪን ነች፣ የሆነ ነገር እንኳን እኮ ብትሆን የሚጠይቃ ሰው የለም ብላ ሜላትም ለአኔ ትላታለች። እማዬ ግን እኮ በጣም ብዙ ነገር አድርጋሻለች ብላ አኔም ሜላትም ትላታለች። እሱንማ አውቃለሁ፣ ግን ህይወት ባይል አልሳካ ቢላት ነው ብዬ አልፈዋለሁ ብላ ሜላትም ለአኔ ትመልስላታለች። እንዲማየ ምን እያልሽ ነው? የእሷ ህይወት ያለመሳካት ከአንቺ ጋራ ምን አገናኘው? ብላ አኔም ለሜላት ትላታለች። ሜላትም ምንም ባገናኘው አጋጣሚ ነው ብላ ትላታለች። እማዬ እኔ ከአንቺ ባላውቅም ባዮሽ የእጇን ማግኘት አለባት ብዬ አስባለሁ ብላ ሀኒም ትላታለች። ሜላትም እኔ የሚያሳስበኝ የባዮሽ ጉዳይ ሳይሆን የመስፍኔ ንጉዳይ ነው ብላ ትላታለች። ሀኒም አባዬ ምን ሆነ? ብላ ትጠይቃታለች። ሜላትም እዚህ ነገር ውስጥ የባዮሽ እጅ ካለበት ባዮሽን ይገላታል ብላ ሜላትም ለሀኒም ትላታለች። አኔም እሱንማ ተስማምተን አንነግረውም ተባብለን የለ ብላ ትመልስላታለች። አለች። አዎ ይሄንን ሁሉ ማድረጓን እርግብ ብቻ ብቻዋን እንደሆነ ያደረገችው ለአንድና ለመጨረሻ ጊዜ ማሳመን አለብን ብላ ሜላትም ትለዋለ ትላታለች። አኔም ከዛስ በኋላ ብላ ትመልስላታለች። ከዛ በኋላ የኔ እና የባዩሽ ነገር መስፍኔ ሳልቅ ያልቅልናል ብላ ሜላትን ትላታለች። እሺ ካልሽ እማዬ እኔ ምን ጊዜም ከአንቺ ጎን ነኝ ብላ አኔም ለሜላት ትላታለች። አሁን ልቁኑ ልብሴን ልቀይርና አባዬን አይቼው ልንታ ብላ አኔም ሜላትን ትላታለች። ሜላትን እሺ በቃ ሂጂ ብላ ትላታለች እንግዲህ እኔ ያሳሰበኝ የባዮሽ ጉዳይ ሳይሆን የመስፍኔ ጉዳይ ነው እያለች ሜላት ለመስፍኔ ነው የምትጨነቀው። ባዮሽ እዚህ ነገር ውስጥ እጇ ካለበት ይገላታል ብላ ትላለች ማለት ነው። እርግብ እንግዲህ ተመልሳ ወደ ቤቷ ገብታለች። ቆይ ሄልዬ ግን በሰላም ነው ብላ ትላታለች። ምን ነው ብላ ትመልስላታለች። ቤቱ እንደዚህ እየተመሰቃቀለው ብላ ትላታለች። አዎ ዝም ብሎ ነው ብላ ለእርግብ ትመልስላታለች። እርግብም ዝም ብሎ ማለት ብላ ትጠይቃታለች። አዎ አይጥ ገብታ እሷን ስፈልግ ነበር ብላ ትላታለች። እርግብም እና አይጣ አንሶላ፣ ልብስ ውስጥ ምናምን ውስጥ ትገባለች ብላ እርግብም ትጠይቃታለች። ማለት ማለቴ እስኪ እዩ ልብሶቹን እስኪ ተመልከቺው ብላ ትላታለች አናዳኝ ስለሆነ እየቀረኝ ምንም ነገር የለም ብላ ትላታለች። እንዴ አንቺ ደግሞ ላይ እንደዚህ የዜና ክል መናደድ ምን የሚሉት ነው ብላ እርግብን ትላታለች። እንዴ ቆይ አንቺ ግን የት ሄደሽ ነው ብላ እርግብን ትጠይቃታለች። አይ እዚሁ አካባቢ ነው ብላ ትመልስላታለች። ምን እያደረግሽ ነው ብላ ትጠይቃታለች። ቤቱ ሲሰለቸኝ ትንሽ ሰፈር ውስጥ ወቅ ላድረግ ብዬ ሄጄ ነው ብላ ትላታለች። ቆይ በዚህ ፀሐይ? ብላ ርግብን ትላታለች። በዚህ ፀሐይ እሱማ ይሻላል ግን ያቺ አክስትሽ እንዳታገኝሽ ብዬ ነው ብላ ሄሉም ትላታለች። እሷን ባክሽን ትያት የራሷ ጉዳይ ብላ ርግብን ትመልስላታለች። ለመሆኑ ምግብ በላሽ ብላ ሌሎች ትጠይቃታለች። አዎ በልቻለሁ ብላ እርግብም ትመልስላታለች። እሺ በቃ ጥሩ እኔ ቤቱን ላስተካክለው ብላ ቤቱን ልታስተካክለው ብድግ ትላለች። ሜሮ እውነት አይጥ ገብቶ ነው ወይስ አንቺ ሌላ ነገር ፈልገች ነው? ብላ እርግብም ለራሷ ታወራለች። እርግጠኛ ነች እርግጠኛ ነኝ አይጥማ ገብቶ አይደለም። መቼም ሲጀመር እዚህ ቤት አይጥ ቤት በኩል ይገባል። እርግጠኛ ነኝ የሆነ ነገር አስበሻል እያለች እርግብም ለራሷ ታወራለች ማለት ነው። ብቻ ያሰብሽው ነገር ከኔ ጋራ የተያዘ እንዳይሆን እያለች ለራሷ እሷ ከራሷን እያስተካከለች እያለ እርግብ ለራሷ ይሄንን ታወራለች ማለት ነው። እንግዲህ ተነቃቅተዋል። እርግብ እና መጨረሻ ላይ ትሰራላታለች ማለት ነው። እርግብ በእርግብ ብር ትቀበልባታለች እና እሴር እና ተምቹ። እሲር ግን አንተ የሴት ቦርሳ ምን ያደርግልሃል? እያለ እሴር ተምቹን ይጠይቀዋል። እኔ ቦርሳው ሳይሆን መዓዛውን ነው የምፈልገው ብሎ ተምቹም ለእሴር ይመልስለታል። አሲርም ብዬ ምን መዓዛ ብሎ ለተምቹ ይመልስላታል። የእርግብ ነው ብሎ ተምቹም ይመልስለታል። ተምቹ የሆነ ነገር በአቶከህ አይደብረህም? ብሎ ተምቹም ለአሲር ይለዋል። አሲርም ምንድን ነው እሱ አቶከኝ? ብሎ ይመልስለታል። ከእርግብ ጋር እኮ እንልትናተረል ተምቹ አመጣ አመጣ ተምቹ ተምቹ እንትን እንትን አደረግ ከእርግብ ጋራ ነው አብረንተኛም ብሎ ለአሲር ሊነግረው ማለት ነው አይ ተምቹ እርግብ ሲጀመር ከአሜሪካን ነው የመጣው ብላ ገንዘብ አለው ብላ ለገንዘቡ ነበር የተጠጋቸው ከዛ መጨረሻ ላይ ከአሜሪካን እንዳንመጣ ሲነግራት